ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለ። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለው ማለቱን አዲስ ሪፖርት ሰምቷል። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከእነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛ ንፍቀ ክበብ የጠፈር ጉብኝት አድርገዋል። መሰረት ሚዲያ ከሀገር ውስጥ እንዲሁም በዋነኝነት በተባበሩት አረብ ኤምሬት ከሚገኙ ምንጮች ለበርካታ ቀናት ሲያሰባስበው የነበረው መረጃ እንደሚጠቁመው በዓለም ታሪክ ለመጀመሪያ ጊዜ የአንድ ሀገር መሪ ወደ ጠፈር ሊ ጓዝ ሰፊ እንቅስቃሴ እየተደረገ ነው። መንገደኛውም ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችን አካቷል። ከነዚህ መካከል የሰላምና የደህንነት መልዕክት ለዓለም ብሎም ለኢትዮጵያ ማስተላለፍ እንደሆነም፣ ወጣቶች ወደ ቴክኖሎጂው ዘርፍ እንዲገቡና እንዲነሳሱ ለማድረግ ታስቧል። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤምሬቶች በኩል በስፋት ንግግር እየተደረገበት ነው ያሉት አንዱ በዱባይ የሚገኝ የመረጃ ምንጭ በተለይ ከጠፈር ላይ ሆኖ ለዓለም ሕዝብ መልእክት ማስተላለፍ የእቅዱ ዋናው ግብ ነው ብለዋል። ፕሮጀክት ኤክስ የሚል ስም ተሰጥቶት እየተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤሚሬቶች የሚሸፈም መሆኑን አንድ ሌላ እዛው ዱባይ የሚገኝ ምንጭ ተናግሯል። ጽሑፎች እንደሚጠቁሙት ወደ ጠፈር የሚደረግ ጉዞ ለአንድ ሰው በትንሹ 250000 ዶላር እስከ ከፍተኛው 55 ሚሊዮን ዶላር ሊደርስ እንደሚችል ይጠቁማል። ለምሳሌ ብሉ ኦሪጅን እና ቨርጅን ቨርጅን ጋላክቲክ የተባሉት መንኮራኮሮች ከንፍቀ ክበብ በታች ለሚደረግና ርካሽ ለተባለ ጉዞ ከ200000 ዶላር እስከ 400000 ዶላር ያስከፍላሉ። ራቅ ያሉና ከንፍቀ ክበብ ውጪ የሚደረጉ የጠፈር በረራዎች የሚከናወኑበት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ 55 ሚሊዮን ዶላር፣ 7.3 ቢሊዮን ብር፣ 55 ሚሊዮን ዶላር ወይም 7.3 ቢሊዮን ብር እንደሚያስከፍሉ ታውቋል። ጠቅላይ ሚኒስትር አብይ ሊጓዙ እቅድ የያዙት ከንፍቀ ክበብ ውጪ ወደ ዓለም አቀፍ የጠፈር ማዕከል ወይም ኢንተርናሽናል ስፔስ ስቴሽን እንደሆነ ታውቋል። ከጉዞ ጋር በተገናኘ ሂደቱ ተከታትለው እንዲያስፈጽሙ ቢያንስ አምስት የሚሆኑ የመንግስት ኃላፊዎች የቤት ስራ እንደተሰጣቸው የሀገር ሀገር ቤት ምንጮች አረጋግጠዋል። ይህ የቤት ስራ እስከ ሐምሌ 2017 ድረስ ንግግሮች በመጨረስ ከመስከረም በኋላ ጉዞ እንዲከናወን ማድረግ ነው ተብሏል። ነገር ግን ጠቅላይ ሚኒስትሩ ወደ ጠፈር ከመጓዛቸው በፊት ለበርካታ ወራት ልምምድና የጤና ሁኔታ ክትትል ማድረግ እንደሚጠበቅባቸው አስረድተዋል። መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት እንዲፈቱ አምኔስቲ ጠየቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት ያለ ምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪ አምኔስቲ ኢንተርናሽናል ጠየቀ። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋና ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው ሮብ ግንቦት ግንቦት 13 2017 ዓ.ም ተመረት በኤክስ ገጹ አስነብቧል። በተጨማሪም ባለስልጣናቱ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ተቋሙ በወጣው መግለጫ አጽንኦት ሰጥቷል። ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎች ይመለስ በሚል ካነሱት የስራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ለቢቢሲ ተናግረዋል። የመንግስት የጸጥታ ኃይል በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንዳንድ የንቅናቄው አስተባባሪ ለቢቢሲ ገልጸዋል። ከዚሁ አድማ ጋር በተያያዘ አዲስ አበባ የሚገኙት ጥቁር አንበሳና ቅዱስ ጳውሎስ ሆስፒታሎች ጨምሮ በተለያዩ የአገሪቱ ክልሎች በርካታ የጤና ባለሙያዎች ከሆስፒታል እና ከቤታቸው በጸጥታ ኃይል እየተወሰዱ በቁጥጥር ስር መዋላቸው ተናግረዋል። የጤና ባለሙያዎች እያ ደረጉት ላለው እንቅስቃሴ ድጋፋቸውን በመግለጻቸው ግንቦት 3 2017 ዓ.ም ለስር ተዳርገው የነበሩት የጤና ባለሙያዎች ማህበር ፕሬዚዳንት በሳምንቱ መጀመሪያ ላይ መፈታታቸውን አምነስቲ ገልጿል። አጠቃላይ ሁኔታው አሳሳቢ ብሎታል። በጤና ባለሙያዎች ላይ ሁከት መቀስቀስ ጨምሮ የቀረበባቸውን ክስ አምነስቲ ባለስልጣናቱ የዘፈቀደ እስርን እንደ ማፈኛ መሳሪያ መጠቀማቸውን ማሳያ ሌላኛው ምሳሌ ነው ሲል ተችቶታል። የጤና ባለሙያዎቹ የተያዙበትም ሆነ የታሰሩበት ምክንያት እንዳልተገለጸላቸው አምነስቲ በዚሁ መግለጫ አስፍሯል። መኖሪያ ቤታቸው መሳሪያና ፈንጂ ፍላጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገተኛ ፍተሻ ተደርጎባቸዋል። በዚህ ወቅት የተወሰዱባቸው ብቸኛ እቃዎች የኤሌክትሮኒክስ እቃዎቻቸው ነው ብሏል አምኔስቲ በዚሁ መግለጫው። የስራ ማቆም አድማውን ተከትሎ ፖሊስ የህክምና ባለሙያዎችን በቁጥጥር ስር መዋሉ ማረጋገጡ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ረቡ ግንቦት 13 2017 ዓ ም ባወጣው መግለጫ አካቷል። ኢሰመኮ ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል ተደርገዋል እንዲሁም በሌሎች በስራ ላይ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራሪያ አድርሰዋል በሚል የጤና ባለሙያዎቹ ለእስር እንዲዳረጋቸው አትቷል። ትኩረት ሊሰጣቸው እና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲል ኢሰመኮ በትናንትናው መግለጫው አትቷል። የስራ መቆም አድማውን ተከትሎ የጤና ሚኒስትር ዴኤታ ደረጀ ዱጉማ የጤና ባለሙያዎች ወደ ስራ ገበታቸው ካልተመለሱ ህጋዊና አስተዳደራዊ እርምጃ እንደሚወሰድባቸው ማስጠንቀቂያ ሰጥተዋል። በአዲስ አበባ ከተማ አጭር ቀሚስ አስለብሰው የመስተንግዶ ስራ ሲያሰሩ የነበሩ 38 ሆቴሎችና ስጋ ቤቶች ማስጠንቀቂያ ተሰጣቸው። ከጉልበት በላይ ከሆነ አጭር ቀሚስ አስለብሶ የመስተንግዶ ስራ ያሰራ ሆቴል እና መሰል ተቋም እስከ 50 ሺህ ብር የሚደርስ የገንዘብ መቀጮ እንደሚያስቀጣ የአዲስ አበባ ከተማ ባህል ኪነ ጥበብ ቱሪዝም ቢሮ ማስታወቁ ይታወሳል። በቢሮ የቱሪስት አገልግሎት ተቋማት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ወይዘሮ ገነት ይ ዲመር እንደተናገሩት ቢሮ በአዋሽ ቁጥር 74 ህዝባር 2014 አንቀጽ 22 ቁጥር 6 እስከ 13 በተሰጠው ስልጣን መሰረት በሆቴልና መሰል አገልግሎት ሰጪ ተቋማት ዙሪያ ኢትዮጵያዊ ባህልና እሴት እየሸረሸረ በመሆኑ የወጣው ደንብ የማስፈጸም ስልጣን ተሰጥቶታል። በአዲስ አበባ ከተማ በሆቴሎችና መሰል አገልግሎት ሰጪ ተቋማት ውስጥ የሚሰሩ ሰራተኞች የሚለብሷቸው ልብሶችና የሚያደርጓቸው ጌጣጌጦች የኢትዮጵያን ባህልና እሴት የጠበቁ መሆን እንዳለባቸው ተመላክቷል። ከጽሁፍ ማስጠንቀቂያ እስከ ገንዘብ ቅጣት ከባድ እርምጃ ድረስ በደንቡ ተካቷል ብለዋል። በሆቴሉና መሰል አገልግሎት ሰጪ ተቋማት የባለሙያዎች የደንብ ልብስ አለባበስ፣ የገጽታ የውበት አጠባበቅ፣ እንዲሁም የጌጣጌጥ አጠቃቀም ስነ ስርዓት ላይ ቢሮ ያወጣው የደንብ ረቂቅ ከጸደቀ ወዲህ የክትትል ስራዎች እየተሰሩ እንደሚገኙ ተገልጿል። የሴቶች ጉርድ ቀሚስ ቁመቱና ቅዱ ከጉልበት በላይ ከሆነ እንደዚሁም ከጆሮ ጌጥ ውጪ በሚታዩ የሰውነት ክፍሎች ላይ ጌጣጌጦችን አድርጎ መገኘት የጸደቀው ረቂቅ ደንብ ይከለከላል ሲሉ ወይዘሮ ገነት ቢገልጹም ይህንን ተግባራዊ የማያደርጉ መኖራቸውን ተናግረዋል። ደቡብ አፍሪካውያን ፕሬዚዳንታቸው ራማፎሳ በትራምፕ በተደጋጋሚ ሲወነጀሉ ቀዝቀዝ ብለው በመቆየታቸው አወደሱ። ደቡብ አፍሪካውያን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሀገራቸው የነጮች የዘር ማጥፋት ወንጀል በገለጹት ወቅት ቀዝቀዝ ብለው በመቆየታቸው ሐሙስ ዕለት ፕሬዚዳንት ሲሪል ራማፎሳን አሞካሽተዋል። ነገር ግን መሪያቸው ለምን ወደ ዋሽንግተን ጉዞ እንዳደረጉም ተገርመዋል። ራማፎሳ ረቡዕ ዕለት በዋይት ሃውስ ከትራምፕ ጋር ውይይት ያደረጉት የዩናይትድ ስቴትስ ፕሬዚዳንት በጥር ወር ስልጣን ከያዙ ወዲህ ከአሜሪካ ጋር ያለውን ግንኙነት ወደ ነበረበት ለመመለስ ይረዳል ብለው ተስፋ አድርገው ነበር። ነገር ግን ትራምፕ አብዛኛው ንግግራቸውን ያሳለፉት የደቡብ አፍሪካ ነጭ አናሳ ገበሬዎች በዘዴ እየተገለሉ መሬታቸውን እየተነጠቁ ነው በማለት ነው። ደቡብ አፍሪካ በዓለም ላይ ከፍተኛ የግድያ መጠን ካለባቸው ሀገራት መካከል አንዷ ነች። ነገር ግን እጅግ በጣም ብዙ ተጠቂዎች ጥቁሮች ናቸው። በየካቲት ወ በዋይት ሀውስ በነበረ ስብሰባ ትራምፕና ምክትል ፕሬዚዳንት ጄዲ ቫንስ የዩክሬን ፕሬዚዳንት ቮልዶሚር ዜሌንስኪን የተቃወሙ ሲሆን ዜሌንስኪ ጉዳያቸውን በከፍተኛ ሁኔታ ለመመካከር ሞክረዋል። ለአንዳንዶች ግን የራማፎሳ ምን አመጣ የሚለውን ጥያቄ አስነስቷል። የአርባ አመቱ ሶቤሎ ሞታ በጆሀንስበርግ ጎዳናዎች ላይ የሱቅ ባለቤቶች ማህበር አባል ሲሆን ትክክለኛው ጉዞ አይደለም ለአሜሪካ ራሳችንን ማስረዳት ያለብን አይመስለኝም ሲሉ ተደምጠዋል።

የአፍሪካ ቀን ብሔራዊ በዓል እንዲሆን በድጋሚ ተጠየቀ። የዛሬ 62 ዓመት በ1955 ዓ ም ነበር በቀድሞ አጠራር የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት የተመሰረተው። የህብረቱ የምስረታ ቀን የሆነው ሜ 25 ወይም ግንቦት 16 የአፍሪካ ቀን ሆኖ ሲከበር ቆይቷል። የዘንድሮም የፊታችን እሁድ ግንቦት 16 ቀን ለ62ተኛ ጊዜ ይከበራል። ቀኑን ለተከታታይ ዓመታት ሲከበር የቆየው አፍሪካ ዴይ ኦፍ ኢኒሼቲቭ የተባለው የሲቪል ማህበረሰብ ድር ድርጅት ቀኑ በኢትዮጵያ ብሔራዊ በዓል እንዲሆን ለመንግስት አካላት ጥያቄ ቢያቀርብ ምላሽ እንዳላገኘና መጠየቁን እንደሚቀጥል ነግሮናል። ኢትዮጵያ በአፍሪካ ህብረት ምስረታ ወቅት ከፍተኛ ድርሻ የነበራትና የህብረቱ መቀመጫ እንደመሆኗ ቀኑን ብሔራዊ በዓሏ አድርጋ ሌሎችም የአፍሪካ ሀገራት ማሰባሰብ ይጠበቅባታል ብለዋል። ድርጅቱ የአፍሪካ ዴይ ኢኒሺቲቭ ዋና ዳይሬክተር አቶ አሩን ሰይፎ እንደተናገሩት ከሁለት አመታት በፊት ጥያቄውን ለህዝብ ተወካዮች ምክር ቤትና ለውጭ ጉዳይ ሚኒስቴር አቅርበዋል። ይሁንና ምንም ምላሽ ሳናገኝ ሁለት አመት ተቆጥሯል ያሉን አቶ አሮን ቀኑን ብሔራዊ በዓል እንዲሆን ሊፈቀድ የሚችል አዋጅ እንዳለም ጠቅሰዋል። የአፍሪካ ቀን ሰባቱ አህጉራት ማለትም ዚምባብዌ፣ ናሚቢያ፣ ማሊ፣ ዛምቢያ፣ ጋምቢያ፣ ሌሴቶ እና ሞሪታኒያ ብሔራዊ በዓላቸው አድርገው በሜ 25 በየአመቱ ያከብራሉ። ኢትዮጵያ ቅድሚያውን አለመውሰዷ ያስቆጫል የሚሉት አቶ አሮን ቀኑን ከአፍሪካ አልፎም አለም አቀፍ የአፍሪካ ቀን እንዲሆን ለማድረግ ውጥን አለም ብለዋል ብለዋል ። ይሁንና ካለፈው አመት ጀምሮ በአለም አቀፍ ደረጃ ሜ 25 የእግር ኳስ ቀን እንዲሆን በመወሰኑ መበረታታት ካልቻልን ቀኑን እንዳያደበዝዘው ስጋት አለን ብለዋል። የፊታችን እሁድ በአፍሪካ ዴይ ኢኒሽቲቭ ና ፓን አፍሪካን ኢመርጀንሲ በተባለው ግብረሰናይ ድርጅት በጥምረት የሚከበረው የዘንድሮ የአፍሪካ ቀን ክብረ በዓል ምን ተሰናድቶ ይሆን? በሌላ በኩል ከክብረ በዓሉ በኋላ ባሉ ሳምንታት የዚሁ አንድ አካል የሆነና ኢትዮጵያ በጣሊያን ወረራ ወቅት ለደረሰባት ጉ ት ካሳ እንድትጠይቅ የሚያስችለውን ስራ ይጀምራል ተብሏል። በአፍሪካ ምሁራንና ተመራማሪዎች የጉዳቱ መጠን ሊያሳይ የሚችል መረጃ ይሰባሰባል። እስከ አውሮፓውያኑ 2025 ማገባደጃ ድረስ ሰነዱ ተዘጋጅቶ የካሳ ጥያቄው ለጣሊያን መንግስት እንደሚቀርብ ከኃላፊው ሰምተናል። ቀኑ በተመሳሳይ በአፍሪካ ህብረት በሚኖር መርሃ ግብርም ይከበራል። ይህ ዴሊ ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር፣ ኮመንት እንድታደርጉ በአክብሮት እየጋበዝኩ የዕለቱን ዜና እዚህ ጋር በቃው። ቸር ጊዜ